እነዚህ ቀጥሎ የምነግራችሁ ሰባቱ ባህሪያት ትክክለኛው የሆነው የጠላታችሁ ባህሪያት ናቸው። ስለዚህ በደንብ አዳምጣችሁኝ ሰምታችሁኝ፣ እነዚህን ሰባት ባህሪያት ስትመለከቱ እውነተኛው ጠላታችሁን ፊት ለፊት እየተጋፈጣችሁ መሆኑን እንድታውቁ እፈልጋለሁ። ማለትም ልክ እንደ አንድ ክርስቲያን እንደ አንድ መንፈሳዊ ሰው ትክክለኛው የእኔና የእናንተ ጠላት ሰዎች አይደሉም፣ ስጋና ደም አይደለም። ነገር ግን በሰዎች ተመስሎ እውነተኛው ጠላታችን ዲያቢሎስ ሊያጠቃን ሊጠቀምብን፣ ሊያበሳጨን፣ ሊያናድደን፣ ወደ ራሱ ጎትቶ ሊወስድን ግን ይሞክራል። ስለዚህ እነዚህን ሰባት ምልክቶች ስታዩ በቀጥታ ከሰይጣን ጋር እያወራችሁ እንደሆነ ወይም ደግሞ እናንተ ራሳችሁ ሰይጣን ሆናችሁ እንደሆነ አስተውሉ። ለምሳሌ ጌታ ኢየሱስ ክርስቶስ ትዝ ይላችኋል። ጴጥሮስን ሰይጣን ብሎት ያውቃል። ይሁዳን ሰይጣን ብሎት ያውቃል። እነዚህ ሰዎች ግን ምንም ሰይጣን ሆነው አያውቁም። ወይም እኛ ሰይጣን ብለን እንደምንስለው ቀንድ ያለው ጭራ ያለው የሚያስፈራ ጥቁር ሰዎች ሆነዋል። ነገር ግን ሰይጣን መሆናቸውን እንዴት አወቀ ካላችሁ በሚያስተጋቡት ባህሪ የሰይጣንን ባህሪ ተቀብለው እያስተጋቡ ስለሆነ በቀጥታ ጴጥሮስ ሳይሆን ይሁዳ ሳይሆን ሰይጣን በእነሱ ውስጥ አልፎ እየተጠቀመ እንደሆነ በግልጽ እያናገራቸው ናቸው። ታዲያ ጌታችን ኢየሱስ ክርስቶስ ቅዱስና ጻድቅ ሆኖ ሳለ አጠገቡ የነበሩትን አንተ ሰይጣን ካላቸው እኔና እናንተ ሰይጣኖቹን ለይተን ልናውቃቸውና እኛም ራሳችን ያንን ሰይጣን እንዳንላበሰው ላስጠነቀቃችሁ ወዳለን። ለምሳሌ እኔን ስትመለከቱኝ እዩ ዛሬ ከኛ ጋር ነበር፣ እዩ መጣ የምትሉኝ መልኬን አይታችሁ፣ ንግግሬን ድምፄን ሰምታችሁ፣ ባህሬን ለይታችሁ፣ ማንነቴን አውቃችሁ እኔ እንደሆን ታውቃላችሁ። ልክ እንደዛ ሰይጣን የሚለይበት የራሱ የሆነ ማንነት ካራክተር ባህሪ አለው። ማለትም ሰይጣን መንፈስ ስለሆነ ብዙ በስጋ የምናብራራው እንዲህ ይመስላል ይሄን ይመስላል የምንለው ብዙም ዋጋ የለው። ምክንያቱም በራሱ ማንነቱ አንዱ መልኩን የመለወጥ ባህሪ ስላለው። ታዲያ ግን የሰይጣን ትክክለኛ ማንነቱ ምንድን ነው ካላችሁኝ፣ መጽሐፍ ቅዱስ ላይ ስለ ሰይጣን ትክክለኛ ባህሪውና ማንነቱ ሰባት ነገሮች ይናገራል። እነዚህ ሰባት ነገሮች ሰይጣን እናንተ ጋር እንደሆነ ማስረጃ ናቸው። ስለዚህ እነዚህን ሰባት ባህሪዎች ስትመለከቱ ሰይጣንን እያያችሁ እንደሆነ እንዳትረሱ፣ እንድትጠነቀቁት፣ እንድትርቁት፣ እንድታገስጹት፣ እንድታባረሩት ወይም ደግሞ ራሳችሁን ከእንደዚህ አይነት ባህሪዎች እንድትጠብቁ ይሄ ቪዲዮ በጣም ይጠቅማቸዋል። ዝግጁዎች ናችሁ? የመጀመሪያው ሰይጣን ከእናንተ ጋር መሆኑን እያዋራችሁ መሆኑን አንተ ሰይጣን የሚባለው ሰይጣን አጠገባችሁ እንደሆነ የምታረጋግጡበት መንገድ ሐሰት ነው ወይም ውሸት። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ስምንት ቁጥር 44 ላይ እነዛን ፈሪሳውያኖችን ትዝ ይላችኋል ምን እንዳላቸው፣ እናንተ ከአባታችሁ ከዲያብሎስ ናችሁ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው እንዴ። ስለዚህ ሁሉ ጊዜ ውሸታም አካባቢ ስትሆኑ ሰይጣን አካባቢ እንደሆነ እንዳትዘነጉ። ወይም ውሸትን መናገር ሐሰትን ማብዛት ምላሳችሁ፣ ከንፈራችሁ መቀባጠር ሲጀምር ሰይጣን በእናንተ ላይ እየተንቀሳቀሰ እንደሆነ ወቁ። አፋችሁን እየተከራየ ነው። ለምን ካላችሁኝ ሐሰት የራሱ ማንነት ነው። የዲያብሎስ ልጆች ናችሁ ያለው የሐሰት አባት ስለሆነ ነው። ወይ የዲያብሎስ ልጆች ትሆናላችሁ ወይ ከዲያብሎስ ልጆች ጋር እሱን ከሚመስሉ ባህሪውን ከሚያስጠጋቡ ሰዎች ጋር እያሳለፋችሁ ነው። ሐሰተኛን ሰው ስታዩት አንተ ሰይጣን ከኔ ራቅ ልትሉት ይገባል። ማለትም በአካል ምናልባት ሰውየውን ሳታስቀይሙ፣ ግን ከሱ ጀርባ ሆኖ ዲያብሎስ እያነጋገራችሁ እንደሆነ ልትረዱ እና ልታስተውሉ ያስፈልጋቸዋል። ሁለተኛው ከሰይጣን ጋር እንደሆናችሁ የምታውቁበት መንገድ የሰይጣን ሌላው መልኩ መገለጫው ባህሪው ፈታኝ ነው ይለዋል መጽሐፍ ቅዱሳችን በማቴዎስ ምዕራፍ 4 ቁጥር ሶስት ላይ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ አማካይነት ወደ ይሁዳ ምድረ በዳ ለጸሎት ለአርባ ቀን በሄደ ጊዜ ፈታኝም ቀርቦ ፈተነው ይላል። የተለያዩ ሶስት ፈተናዎችን ሲፈትነው እናያለን። ብዙ ጊዜ ታዲያ ይሄኛው የሰይጣን መልክ የሚገለጠው በእነዚህ ሶስት ኮንዲሽኖች ሁኔታዎች ውስጥ ስትሆኑ ነው። የመጀመሪያ ብቻችሁን ስትሆኑ፣ ጌታ ኢየሱስ ክርስቶስ በዛ ምድረ በዳ ብቻውን ነበረ። ሁለተኛ በምትራቡበት ጊዜ ኢየሱስም ተራበ ይላል ወይም በህይወታችሁ ደካማ የምትሆኑበት ጊዜ የሚርባችሁ የሚጠማችሁ ብቸኝነት ውስጥ በምትሆኑበት ጊዜ ነው ሶስተኛው መንፈሳዊ በምትሆኑበት ጊዜ ጸሎት ስትጀምሩ ሊሆን ይችላል መንፈሳዊ እንቅስቃሴ ማገልገል ስትጀምሩ መጽሐፍ ቅዱሳችሁን ማንበብ ስትጀምሩ የመንፈሳዊ ድርጊቶችን ማድረግ ስትጀምሩ ፈታኝ በእርግጥም ይመጣል እወቁት ታዲያ ይህን ጊዜ ኢየሱስ ክርስቶስ ምንድን ያደርገው? የመጀመሪያው በእግዚአብሔር ቃል ፈተናውን አሸነፈ። ሁለተኛው ደግሞ አንተ ሰይጣን ከኔ ዞር በላለ። እነዚህን ሁለት ነገሮች እንድታደርጉ ግድ ነው። ፈተናዎቹ ሁሉ እንዲያው እግዚአብሔር አመጣብኝ ምናምን ከማለት ፈታኝ እንደሆነ ባህሪው እንዳትረሱ። ማንም ሲፈተን ይላል እንዲያውም ከእግዚአብሔር እፈተናለሁ አይበል፣ ያዕቆብ መጽሐፍ ላይ። ምን ልላችሁ ፈልጌ ነው፣ አንዱ የሰይጣን መልክ መፈተን ነው። ቅዱሳንን መንፈሳዊ የሆኑ ሰዎችን ብቸኝነት ውስጥ ያሉ ሰዎችን በረሃብ በችግር በጭንቅ ጊዜ ያሉ ሰዎችን ይፈትናቸዋል። ስለዚህ ስትፈተኑ አስተውሉ። ፈተናውን በአግባቡ መመለስ እንደ እግዚአብሔር ቃል መቃወም ነው እንጂ ያለባችሁ አሳዛኝ በመምሰል በማለቃቀስ አይደለም። ተረድታችሁኛል? ሰይጣን አጠገባችሁ እንደሆነ በምን ታውቃላችሁ? ፈተና ሲበዛ ነው። ይሄ ግን ማለት ሁሉንም ፈተና ሰይጣን ያቀናጀዋል ማለት ላይሆን ይችላል። ምክንያቱም አንዳንድ ጊዜ በምኞታችን ስንሳብና ስንታለል ሌላው ደግሞ ለእምነታችን ጽናትና ጥንካሬ እንፈተናለን። የሰይጣን ፈተና ግን በእነዚህ ሶስቱ ትለዩታላችሁ። የመጀመሪያ የሆድ ጉዳይ ነው። ሁል ጊዜ ድንጋዩን እንጀራ ወይም ዳቦ አድርገህ ብላው ካላችሁ፣ የማይሆን ነገር ድንጋይን ዳቦ ለማድረግ ጤነኛ ያልሆነ ትክክለኛ ያልሆነ ጥያቄ ነው። ይሄ የሆድ ጥያቄ በተራባችሁበት ሰዓት ሲመጣ እወቁት። ትክክለኛ ያልሆንን ነገር ትክክለኛ አድርጎ መውሰድ ማለት ነው ጉቦ ሊሆን ይችላል፣ በሐሜተኝነት በውሸት ምስክር ሊሆን ይችላል። ያንን ድንጋይ ግን ዳቦ አድርጋችሁ እንድትጎርሱት ጉጉት በውስጣችሁ መፍጠር ይጀምራል። ሁለተኛው የስልጣን ፈተና ነው የፈተነው በማይሆን መንገድ ስልጣንን እንዲያጋብት። ኢየሱስ ክርስቶስ ሰግዶ ለዲያብሎስ የዓለምን ሁሉ ክብር እንዲሰጠው ነው የፈተነው። እንደዚህ አይነቱ ፈተና ወደ እናንተም ሊመጣ ይችላል። ልክ ባልሆነ መንገድ፣ እግዚአብሔርም በማያከብር መንገድ ወደ እናንተ ጥቅማጥቅም ስልጣን በሚመጣበት ጊዜ ፈታኝ ቀርቧቸኋል ያ ጠላታችሁ እያነጋገራችሁ። ሶስተኛው በራሱ በእግዚአብሔር ላይ ዳብት እንዲኖራችሁ ጥያቄ እንዲኖራችሁና እግዚአብሔር እንድትፈታተኑ ነው የሚጠይቃችሁ። የእግዚአብሔር ልጅ ከሆንክ ራስህን ከዚህ ቤተ መቅደስ ወርወር፣ መላእክቶች ይቀልቡሃል አለ። ምን ማለት ነው ይሄ? ሁል ጊዜ ለምንድን ነው እግዚአብሔር ያንተ ልጅ ሆኜ ይሄን ያላርክልኝ? እንትና እንደዚያ አግኝታ፣ እኔ ግን ያንተ ልጅ ሆኜ ብላችሁ በውስጣችሁ ማጉረምረም እንዲጀምር፣ በውስጣችሁ ጥያቄ እንዲፈጠር፣ በእግዚአብሔር ላይ መፈታተን እንድትጀምሩ ያደርጋችኋል። የማባህሪ ነው የፈታኙ የዲያብሎስ ባህሪ ነው ጠላታችሁን ወቁት ሶስተኛ መጽሐፍ ቅዱስ ላይ የእውነተኛው ጠላታችሁ የዲያብሎስ ባህሪ ሌባ ነው ይለዋል ሌባው ሊሰርቅ ሊያርድ ሊያጠፋ ይመጣል ይላል ዮሐንስ ወንጌል ምዕራፍ አስር ቁጥር አስር ታዲያ ሁል ጊዜ ከሀሳብ መስረቅ ጀምሮ ሌባው ሊሰርቃችሁ ይመጣል ለምሳሌ አሁን እኔና እናንተ ያወራነውን የእግዚአብሔርን ቃል በቀላሉ ሊነጥቃችሁ የወሰዳችሁትን መልካም ነገር የተካፈላችሁትን ሊሰርቃችሁ ይሞክራል ይሄ የሌባ ባህሪ ነው ልሰርቃችሁ ነው ብሎ አይደለም ግን የሚመጣው፣ በተለያየ መንገድ በሌላ ወሬ ሊሆን ይችላል፣ በሌላ ሐሳብ ሊሆን ይችላል። ስለዚህ ጌታ ኢየሱስ ክርስቶስ ስለ ዘሪው ሲናገር አንዳንድ ዘሮች ይላል በመንገድ ዳር ወደቁ፣ በኋላ ላይም ሰይጣን መጣና ከልባቸው ላይ የተዘራውን ቃል ነጠቀባቸው፣ ሰረቃቸው ይላል። ልክ እንደዚህ ሰይጣን የሰማችሁትን የእምነት ቃል የእግዚአብሔርን ንግግር የእግዚአብሔርን ድምጽ ከናንተ ውስጥ ሊሰርቅ ይፈልጋል። ሐሳባችሁ ሊሰርቅ ይፈልጋል። ሊያጠፋና ሊያርድ ነው ግን የሚሰርቃቸው በስተመጨረሻ ኢንድ ጎሉ እናንተን ማጥፋት ነው። ከልባችሁ ውስጥ መንፈሳዊ ነገርን ማጥፋት ይፈልጋል። የእግዚአብሔርን ዓላማ ራዕያችሁን ማጥፋት ይፈልጋል። ትኩረታችሁን፣ ሐሳባችሁን የእናንተ የሆነ መልካም ነገር ሁሉ ሊሰርቅ ሲመጣ የሌባው ባህሪ ነው። ስለዚህ በቀላሉ እንዲመታው ሐሳባችሁን የሚሰርቁ ሰዎች እንቱ ፈንቱ የሚያወሩ ሰዎችን ዝም ብላችሁ አትመልከቷቸው። የቀጥታ የጠላታችሁ ድምፅ እንደሆነ እንዳትረሱ ጌታ ኢየሱስ ክርስቶስ አንተ ሰይጣን ከእኔ ዞር በል የሰውን እንጂ እግዚአብሔርን አታስብም ያለው አንዱ ምክንያት መከራ የመቀበደን ሐሳብ ከኢየሱስ ውስጥ ሊሰርቅ ስለፈለገ ነው። አይሁንብህ ጌታ ሆይ ብሎ ገለል አድርጎ ይመክረው ጀመር። ጌታ ግን አልሳተው። ይሄ እውነተኛው ጠላቱ ጴጥሮስ ሳይሆን ሰይጣን በጴጥሮስ በኩል እየተናገረው ነው። ወደ አራተኛው እንሂድ። አራተኛው የዲያብሎስን ባህሪ መጽሐፍ ቅዱስ ላይ በአንደኛ ጴጥሮስ ምዕራፍ 5 ቁጥር ስምንት ላይ እንደዚህ ይለዋል። በመጠኑ ኑሩ ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል። ባለጋራችን ዲያብሎስ አንደኛው ባህሪው መዋጥ ነው። ዲቮር ማድረግ ምን ማለት ነው? ይሄ በአንድ ነገር እንድትሳቡ ሲያደርግ፣ በአንድ ምኞት ውስጥ እንድትገቡ ለምሳሌ ትዳር ብቻ ላይ ናችሁ ሲወጠር፣ ገንዘብ ማግኘት ብቻ ላይ ናችሁ ሲወጠር፣ በተለያየ በዓለም ሀሳብ ብቻ ስትከበቡ፣ በዛ ነገር ስትዋጡ የሚወጣው ማን እንደሆነ እንዳትረሱ። ልባችሁ ውስጥ ያለው ምንድን ነው? በጣም የሚጮኸው ምንድን ነው? ሐሳባችሁን ሙሉ ለሙሉ እየገዛ ያለው ምንድን ነው? ያ የዋጣችሁ ያለው የዲያቢሎስ ባህሪ ነው። እንዳትዋጡ በመጠን ኑሩ፣ ንቁ የሚለው ለዛ ነው። የሚውጥ ነገር ካገኛችሁ የዲያቢሎስ ባህሪ እንደሆነ እንዳትረሱ። በምንም ነገር ልባችሁ እንዳይሰረቅ፣ ምንም ነገር ላይ ብቻ አታተኩሩ ከእግዚአብሔርና ከእግዚአብሔር አላማና ሐሳብ ውጭ። እንዲሁም እግዚአብሔርን በፍጹም ልብህ ውደደኝ ብሎ የሚናገረው ለዛ ነው፣ በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ ጌታ አምላክህን እግዚአብሔርን ውደድ። ታዲያ የፍጹም በፍጹም ልብህ ነፍስህና ሐሳብህ ምን ላይ ነው የተጠመደው? እንዳይዋጥ ራስህን ተጠንቀቅ። አምስተኛው ደግሞ የእውነተኛው ጠላታችን ባህሪ ሽንገላ ይባላል። ይህንን ቃል ደግሞ የምታገኙት በኤፌሶን ምዕራፍ 6 ቁጥር 11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን እቃጦር ሁሉ ልበሱ። ከዛ በኋላ የእግዚአብሔርን እቃጦር ይደረድራል። የእምነት ጋሻ የመዳን ራስ ቁር የጽድቅ ጥሩር እያለ የሚዘረዝራቸው ማለት ነው። ታዲያ ይሄ ሁሉ የጦር ዕቃ ለአንድ ጠላት ምን አይነት መንገድ ለሚጠቀም ጠላት ካላችሁ? በሽንገላ ለሚመጣ ጠላት። ሽንገላ የሚለው ቃል አበሾች ስንሆን ብዙ ይገባናል ብዬ አስባለሁ። ማታለል፣ ሰይጣን በጣም የተካነበት በስድስት ሺህ ዓመት ውስጥ ሲሰራ የነበረበት የሰው ልጆችን የጣለበት አንዱ መንገድ ማታለል። ብዙ ርቀት ሳንሄድ በቀላሉ በኤደን ገነት የተከናወነው ነገር ብታስታውሱ ክሊር የሆነ ምስል ይሰጣቸዋል። ሔዋንን አታለላት እንጂ አላስጨነቃትም፣ አላስደነገጣትም፣ አላስፈራራትም። ይልቁንስ ልክ ያልሆነውን ነገር ልክ እንደሆነ አስመስሎ አሳያል። ብዙ ጊዜ ልክ ያልሆነን ነገር ልክ እንደሆነ አስመስሎ ወይ ከእግዚአብሔር ከአምላካችሁ ትእዛዝ እንድታፈነግጡ፣ ወይ በፍቅር እንዳትመላለሱ፣ ወይ በእግዚአብሔር ሐሳብ እንዳትሄዱ የሚያታልለው እውነተኛው የዲያብሎስ ባህሪያቸው። ታዲያ ይሄ በቀላሉ በሰዎች በኩል መጥቶ ሊያታልላችሁ ይችላል። ከንቱ ነገር እያረጋችሁ እንደሆነ ለእግዚአብሔርን ስትፈልጉ ለእግዚአብሔር ስትሮጡ በከንቱ ነገር ውስጥ እየሮጣችሁ እንደሆነ አድርጎ ሊያታልላችሁ ይችላል። በጣም በቀላሉ የሚጠቀምበትና በጣም ልምድ ያካበተበት መንገድ ለዛ ነው ያን ሁሉ የጦር ዕቃ ለሽንገላ የምንጠቀመው። ስለዚህኛውን ባህሪውን እንዳትረሱ፣ ያታልላል። ስድስተኛው ደግሞ የዚህ የዲያብሎስ መልክና ባህሪው ምንድን ነው ካላችሁኝ፣ መክሰስ። ይህንን በደንብ አድርጋችኋል። መጽሐፍ ቅዱሳችን በዮሐንስ ራዕይ ምዕራፍ 12 ቁጥር 10 ላይ ታላቅ ድምጽ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና አለ። የወንድሞች ከሳሽ የሚለው አንዱን ሰይጣን ነው። ስለዚህ ሁልጊዜ በውስጣችሁ የሚከ አካባቢያችሁ እንኳን እነዚህ በጣም የሚከሷችሁ ሰዎች ካሉ በፍጹም መልካም ነገር አለ። ክስ በባህሪው አንድን ሰው የበለጠ እንዲወድቅና እንዳይጸና በራሱ እንዳይተማመን የሚቀጥለውን እርምጃ እንዳይራመድ የሚያደክም ኔጌቲቭ የሆነ ኢነርጂ ነው። ስለዚህ ሁል ጊዜ በክስ ውስጥ ስትሆኑ እግዚአብሔር ነው ብላችሁ እንዳታስቡ። መንፈስ ቅዱስ በፍጹም አይከስም፣ ይልቁንስ ይወቅሳል። መንፈስ ቅዱስ ደግሞ የሚወቅሰው ዓለምን እንዲድኑ ነው የሚወቅሰው ስለዚህ አንዳንድ ሰዎች ይህን የሚሰማቸውን ስሜት መንፈስ ቅዱስ እየከሰሳቸው እንደሆነ አድርገው ያስባሉ። ነገር ግን በፍጹም አለ። ክስ ሁልጊዜ ወደ ተከሰሳችሁበት ጉዳይ እንዳትቀርቡ ሳይሆን እንድትርቁ፣ እንድትደበቁ፣ እንድታፍሩ ነው የሚያደርገው። ለምሳሌ ዛሬ አንድ ኃጢያት ተሰራችሁ ልትጸልዩ ስትሉ የሆነ ድምፅ ይመጣል። እንደዚህ አይነት ኃጢያት ሰርተ ልጸልይ ነው አሁንም እግዚአብሔር በላይ ልትንበረከክነው እግዚአብሔር እኮ አይሰማህም አዝኖብሀል የሚል ድምጽ ከሰማችሁ ኢሚዲየትሊ ይሄ የዲያብሎስ ክስ ነው። የወንድሞች ከሳሽ ባህሪ ትዝ ይላችኋል። ትንቢተ ዘካርያስ መጽሐፍ ላይ ካህኑን በጊዜው የነበረውን ካህኑ እግዚአብሔር ፊት እድፋም ልብስ ለብሶ አየሁት ነው የሚለው እና ሰይጣን ቆሞ ይከስ ጀመር። እግዚአብሔር ግን ምንድን ያለው ተዉት፣ እድፋሙን ጥምጣም ልብሱን አውልቁለት፣ ቀይሩለታል። እግዚአብሔር እንደዚህ ነው፣ ልቡ በቀላሉ የጠፋውን ልጅ ታሪክ ብታዩ ሉቃስ ምዕራፍ 15 ላይ ያለውን ልጁ የአባቱን ገንዘብ አጥፍቶ ከሴተኛ አዳሪዎች ጋር አባክኖት ባዶ ሆኖ ተርቦ ሲመጣ አባትየው ምን ብሎ ነው የተቀበረው? የአባትየው ልብ ማለት የእግዚአብሔር ልብ ነው። ኢየሱስ ራሱ ነው ይህንን ምሳሌ እየተናገረ የነበረው። አባትየው ልጁን ከሩቅ ሲያዩ ሮጦ አንገቱን ስሞ አቀፈው ነው የሚለው እንደዚህ ነው። አሁንም እግዚአብሔር በምንም አይነት ድካምና ውድቀት ውስጥ ብትሆኑ ሊከሳችሁ እንዲያው ሊያዋርዳችሁ እንዴት እንዲት አረጋላችሁ ብሎ ተናዶ ሊቀጣችሁ ሳይሆን ተመልሶ ልጄ ብሎ ሊያቅፋችሁ ሊያበረታችሁ በጸጋው ሊያጸናችሁ ወደ ቤቱ እንድትመለሱ ሊያደርጋችሁ ነው የሚፈልገው። ስለዚህ ማን ከሳሽ እንደሆነ ተረዳችሁ። ከዛሬ ጀምሮ የትኛውንም የክስ ድምፅ በጓደኞቻችሁ፣ በሰው ወይም ደግሞ በሌላ ድምፅ በስሜት ሲመጣ እንዳትዘነጉ። ይሄ ሀሳብ የማን ነው ጎበዞች? የዲያብሎስ ሀሳብ ነው። የዲያብሎስን ሀሳብ ደግሞ ምን አንለውም አንስተውም? ሰባተኛውና የመጨረሻው የዲያብሎስ ምን እንደሆነ ታውቃላችሁ? ካራክተሩ፣ መልኩ ስድብ። ስድብ በሰዎች ውስጥ ያለውን ኃይል የሚያሟጥጥ ወደ ቁጣ፣ ወደ ክፋት፣ ወደ ኃይለኝነት እና ወደ ዲያብሎሳዊ መልክ የሚቀይረን ክፉ ማንነት። ለአውሬው ይላል ራዕይ መጽሐፍ ላይ ተሳዳቢ ምላስ ተሰጠው። ያ ተሳዳቢ ምላስ ካራክተሩ፣ ማንነቱ የአውሬ ነው። ስለዚህ በየትኛውም ሁኔታ ውስጥ ሆናችሁ እናንተ ራሳችሁ የምትሳደቡ ከሆነ ሰይጣን አፌን እየተጠቀመ ነው በሉ። ወይም የሚሰድባችሁ ሰው ያለ ማቋረጥ ካለ ከሰይጣን ጋር እያሳለፋችሁ። ስለዚህ እንደዚህ አይነቱን ነገር ገሸሽ ራቅ በሉ። እኔ እነዚህን ሰባት ነገሮች እንግዲህ ጠቆምባችሁ፣ እናንተ ጋር የቀራ አንድና ሁለት ነገር ይኖራል ብዬ አስባለሁ። እስቲ ምን ይመስላችኋል? ይህንን ጠላታችሁን የምትለዩበት አንዱ መልኩ ነው በሉ። ኮሜንት ላይ ያስቀምጡ። በተረፈ ይህንን ቪዲዮ ለአስር ሰው ለ15 ሰው ለሀያ ሰው እስቲ አዳምጡት ይጠቅማችኋል ብላችሁ ላ ይህን ማድረግ የምትችሉ ሰዎች ላይክ አድርጋችሁ ትለፉ። በሌላ እንማማር ቪዲዮ እንገናኛለን። መልካም